ወይ ሶማያ ወይ ሶማያ ወይ ሶማያ ወይ ሶማያ፣ እያሱ ምንም ትሁን ምንም ምንም ትሁን ምንም፣ አንፋታህም። ወይ ሶማያ፣ ብለዚህ ጋ ብዙ ስላወራ አንላቀቃትም። ዛሬ ብቻ ቪዲዮ እንድትለቅ ድ አድርግ እያሱ፣ ድ አድርግ ድ አድርግ። ቅልፌን አጥቼ ያደርኩት ንግስቱ አንድ ነገር ትሆንና ማለት ነው። እንዴት ነው አንድ ሰው የሆነ ቦታ ማለት ነው በቃ ካገኛችዋት ያዙልኝ ሊል የሚችለው አንተ ራስህ ግን ማስያዝ አለብን፣ በዚህ የስም ማጥፋት ወንጀል ማለት ነው። እሺ እያሱ ራሱ በስም ማጥፋት ወንጀል መያዝ አለበት። የሆነ የሆነ ቅጣት መውሰድ አለብ። እሺ ከዚያ ውጭ አንተ የእሷ ዘበኛ የእሷ ተቆጣጣሪ ያደረገ ማን ነው የሾማህ ማን ነው ባክ አዩን ተቆጣጣራት ብሎ ሰይድ እንደሰጠህ ንግስት ሱመያ ልትቆጣጠር በጭራሽ አይሆንም አይሆንም ሊሆንም አይችልም በቃ ልክናት ደግና ያደረገች ጀግና ናት ትችላለች ትችላለች እናንተ መቼም ልትቆጣጠሯት አትችሉም። እናንተ መቼም እንዳዩ ዘጋ ብር ሲቸግራት አንተ ስጣት ይህን ስትፈልግ አንተ ስጣት እየተባለች ልክ እንዳዩ ንግስቱ ማያ ልትቀመጥ አትችልም። መቼምም አትቀመጥም፣ መቼምም አታደርገው። እሺ እኛ አድናቂዎቿ እኛ አድናቂዎቿ አለንላት፣ በቃ አለንላት፣ እ አለንላት ስለዚህ አቶ እያሱ የንግስቷ ዘበኛ ሆናለሁ ብለህ ከሆነ መሆን አትችልም። አንተ መሆን ብቅ የለህም። በቃ ምንም ምንም አይነት ነገር የለህም ማለት ነው። የለህም ማለት ብቅ ብቅ ካዩ የለመድ ከሆን እዚያው ካዩሽ ንግስቷ ንግስቷ እንስማው ምን እንደሚል ሚልስሙያ እንግዲህ መጎቴጋስ ወይ አናፍራሃበዱ ወይ አናፍራሃበዱ

ንግስቷ አመልጣለች። ምንም ወያና ወያና የሚያስብል ነገር የለም። ሱመያ መለጠች። ሱመያ ሄደች። ሱመያ ጠፋች። ወያና ወያና። ለሳይድ ምን እለዋለሁ? ለሳይድ ምንድን ነው ምለው? ሳይድ ምንድን ነው ምለው? እንዴት ነው ምለው? አንተ አዩን ጠብቅ። ዝም ብለ ዘበኝነት የተሰጠህ ላዩ እንጂ አንተ ዘበኛ የተባልከው ላዩ እንጂ ለንግስቷ አይደለም። ከንግስቷ ማንም ከጫፏ ሊደርስ አይችልም፣ አይችልም፣ መቼም አይችልም። በቃ ስለዚህ አንተ ዝም ብለህ የአዩን በቃ ጠብቅ የተሰጠች ሀዩ እንጂ ንግስት ሱማያ አይደለች። ይቅርታ ንግስት ሱማያ ማንም ሊቆጣጠራት በጭራሽ አይችልም። መቼም መቼም መቼም። እንዲህ ምነው ያዙኝ ልቀቁኝ። ልክ ኢያሱ በቃ ምንም ወያነ ወያነ የሚባል ነገር የለም። ወያነ ወያነ ወያነ የሚባል ነገር የለም። ወንድናት ነብርናት የምንላችሁ በምክንያት ነው እሺ በምክንያት ነው። መግባት ከሌለባት ሰዎች እጅ መግባት እንደሌለባት እራሷ ታውቃለች። ፈልግ አገኘችህ፣ ስትፈልግ ጥላህ ሄደች። ማን ስለሆንክ ነው አንተ እሷን የምትቆጣጠራት? እባክህ፣ ማን ስለሆንክ ማለት ነው? ማን ስለሆንክ መቼም ልትቆጣጠራት በጭራሽ አትችልም። በቃ አትችልም። ስለዚህ አርፈህ አንተ አዩን ጠብቅ። አዩ ብር የለኝም እያለች ነው፣ ስጣት

አንተ ራስህ ድዋ አድርግ ማለት ነው። ሌባ አደለችም። ባለችበት፣ በተገኘችበት ያዙልኝ እና ስጡኝ የምትለው እንዲህ። ማን አባህ ማንና ማን ስለሆንክ ነው? ማን ስለሆንክ ንግስቷ ባለችበት ተይዛ ለአንተ ተላልፋ የምትሰጠው? ሰርቃ ነው እንዲ ሄደችው? ይልቁንስ አንተ ራስህ የት እንደደረሰች ታመጣታለህ። የት እንደደረሰች ማለት ነው። አንተ ራስህ ያለችበት ቦታ ምን እና ምን ውስጥ እንዳለች ብቻ መጥፎ ነገር እንዳይደርስባት የሆነ ነገር እንዳትሆን ድ አድርግ አንተ ራስክ ማለት ነው። አንተ ራስክ ቤቷ የምታውቀው አንተ፣ አልጋ ቤት የያዘችው የምታውቀው፣ ሆቴሉ የምታውቀው፣ አንተ ሁሉን ቦታውን የምታውቀው አንተ እሳ። ከጠፋች ደግሞ ጀግና ናት፣ ምንጊዜም ነብር ናት ማለት ነው። ስለዚህ ከንግስቷ ጎን ሁሌም አለን ማለት ነው። አሸናፊ ናት፣ ተሸናፊ አይደለች። አንተ አዩን ዝም ብለ ጠብቅ ማለት ነው እሺ። ለምንም አሳግታት የሆነ ነገር ሁና ከሆነ ግን እመነኛ፣ አንፋታህም። እኔ አልፋታህም አልፋታህም፣ ገብተዋል አይደለ አልፋታህም። እሺ ጸጉሬን ነጫሁ ያልከውን ቆዳህን ነው የምነጨው። ቆዳ ግሽጣ ራስ አለሎ ራስ ነግሬሃለሁ። ቤተሰብ ላይክ ሸር አድርጎ የንግስቷ አድናቂዎች ሰብስክራይብ አድርጎ ወዳችኋለሁ። እየተማማርን ምግብ ምስራ